ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን የህልም ፍች ይዤላችሁ ቀረብ ያለሁን ከህልሞቹ ጋር መገናኛ ነው። እንድትከታተሉ እጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ የደወል ምልክቱን መጫን እንዳረሱ፣ አዳዲስ ቃንዲ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን ኮሚቲ ላይ ሼር አድርጌዋለሁኝ እዛ በመግባት ማግኘት ትችላላችሁ። ያልተፈታ ካለ ሶስት ቪዲዮች ካደረጋችሁ አልተፈታም ካላችሁን ስር ህልሙን ማስቀመጣችሁ እንዳረሱ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ በቀላሉ ማለት ነው። እንደዛ አድርጉ። አሁን ወደ እናንተ ህልም ፍች ወስዳችኋላ። ቪዲዮቹ ያዝም በማስጠኛ አይሯቸው። ላይክ ሼር ማድረጋችሁ እንዳረሱ የደቡር ምልክት ሆነ መጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። አሁን ወደ እናንተ ህልም ፍች ሽመልስ፣ በህልሜ እናቴ ስንዴ ቆሎ እየቆላች ስትሰጠኝ አየሁኝ። አጠገቤ የዶሮ ጫጩታ አሉ። እሺ፣ የስንዴ ቆሎ በረከትን ነው የሚያመላክተው። ቆንጆ ነው፣ በረከት ነው። ታደለች። ሰላም፣ በህልሜ ሬሳ ሳጥን አልጋይ ላይ አለ። በከፊል ጋቢ ለብሷል። ጋቢው ገላ ገለጥ እያረኩኝ ሳጥኑ ከፍተው እንዴ እላለሁ። በፍርሀት በመጨነቅ ስሜት እያለቅሳለሁ፣ ጸሎት እጸልያለሁ። ደግሞም ጸሎቴ ይጠፋብኛል። ውዳ ስማንም ከመሬት ላይ መልሼ አንስቼ እጸልያለሁ። ደግሞም በስልክ ቀብሩ አስራ ሁለት ሰዓት ነው እላለሁኝ። ሁለተኛ ለጓደኛዬ የምንተሳሰብ ልጅ አለ ለጓደኛዬ የምንተሳሰብ ልጅ አለ። እናም በህልሜ ከስራ ባልደረባዊ ጋር በምንጣፍ ላይ ጎን ለጎን ሳይሆን ወደ ላይና ወደ ታች ልብሳችንን ሳያወልቁ ተኝተው፣ በእውኑ ዓለም እሷ አባለ ትራ ነች። እሺ ሪሳ ምናምን ማየት ጥሩ አይደለም። ጥቅምት ስለሚያመላክተው ማለት ነው። ደግሞ ጸሎት አልጋሽ ላይ መሆኑ ጥሩ አይደለም አልጋ ጸጋት ነው ስለሆነ የሚያመላክተው ማለት ነው። ጸሎት አድርጊ በደንብ። ግን ያው መጸለይሽ ያው ጸሎት እንድታረቂ ነው የሚነግርሽ ህልምሽ ማለት ነው። ጸሎት በደንብ አድርጊ። ቅዳሴ ማርያም ስንጸልይ ነው ያልሽው። በጣም ቆንጆ ነው። ጸሎት አድርጊ። ስልክም ያው ጸሎትን ነው የሚያመላክተሽ ነው፣ አድርጊ። ሌላኛው ከስራ ባልደረባ ጋር በምንጣፍ ላይ ጎን ለጎን ሳይሆን ወደ ላይ ነው ወደታች፣ ልብስ ልብሳችን ሳያወልቁ ተኝተው፣ ምንጣፍ ነው ሀብትን ነው የሚያመላክተው። ቆንጆ ነው። ሀብትን ነው የሚያመላክተው ምንጣፍ ሮማን መቅዲ፣ መቅዲ እንዴት ነሽ? እግዚአብሔር ይመስገን። ህልሜ ፍችልኝ። ወንዝ ለመሻገር የድንጋይ ድልድይ ስላለሱን ለመጠቀም ስል አንድ የማውቀው ልጅ በሆዷ በኩል ልጅ አዝላ በሌላኛው መሻገሪያ በጣውላ ላይ ፈጥና ስትገባ ጣውላው ጫፍ ጫፉ በስንሰለት የታሰረ በመሆኑ በጣም ሲናወ የገባች መስሏ ይችን ሲወናጨፍ ስልኬን ከዛኛው ጫፍ ለመሻገር ትንሽ ሲቀራ ሲቀራቸው ውሃው ላይ ጫፍ አረፈች። የሆነ ጎረምሳ እዛው ጋር ስለነበሩ ዳር አካባቢ በመሆኑ ትንሽ ተስፋ አድርጌ እንዲፈልጉልኝ ልጠይቅ ሳመነታ አበዛው ቅርዛ ችግር ለ ያው ስልክ ማምለጡ ጥሩ አለ ስልክ ጸሎት ስለሆነ ማለት ነው። ጸሎት አድርጊ። ምናልባት መጸለይ ትንሽ እንደከምካልሽ መጸለይ በደንብ እንደሚኖርብሽ የሚያመላክትሽ ነው። ተሻግረሹ አልድልድዩን ከተሻገርሹ ግን መጪ ጥሩ ነገር በህይወትሽ እንዳለ የሚያመላክትሽ ነው። ከተሻገርሹ ግን ስልኩ መውደቁ ትንሽ ጥሩ አይደለም። ጸሎት አድርጊ በደንብ ፍሬ በላይነሽ፣ እንደት ነሽ። መቅዴ ህልሙን ያየች ጓደኛ ናት እና የሆነ የምታውቀው ልጅ አገልግል አምጭልኝ እያላት አየች። አገልግል ምንድን ነው መቅዴ? ስለምትፈችልኝ አመሰግናለሁ። እሺ፣ አገልግል ምግብ የሚያዝበት ነው። ያው መሶብም ነው አይደል? ስለዚህ መሶብ ያው ሴት ልጅን ሴት ልጅን የሚያመላክተው። እንደገና ደግሞ አገልግል ምግብ የሚይዝ ነው። በረከትን ነው ያንን ነው የሚያመላክተው። ፍሬ በላይ እንዴት ነሽ ምግዴ፣ እግዚአብሔር ይመስገን ህልሜን ስለምትፈችልኝ አመሰግናለሽ። አንደሽን አፈልሚ ማሪላሽን ቴንስ ሰሻና አየው ይሄን ያየው ፀበል በነበርኩበት ሰዓት ነው። ተጨነቀ ያለው ፕሊስ እንዳታልፊ። እሺ ከበሽታ መገላገል በጣም ቆንጆ ነው። ከበሽታ መገላገል ነው የሚያመላክትሽ። እሺ እንትን ምሽ ናት። ሁለተኛ ደግሞ የገቢ መስፋፋት ላይ ያመላክታል። በጣም ቆንጆ ነው። ፀበል በነበርሽበት ሰዓት ላይ ከሆነ ደግሞ የጤናው ችግር ካለ ከዛ መገላገል ነው የሚያመላክተሽ በጣም ሌላኛው መቅዲ እንዴት ነሽ? በህልማ አዲስ መጋረጫ ቤት ውስጥ ሰቅዬ አየው ምንድን ነው ይሄም? ቆንጆ ነው። ከለላ መጋረጫ ሽፋን ከለላ መመላክቶች በጣም ቆንጆ ነው። ዮና ሰላም እህቴ። በህልም አንድ በጽ ሁኔታ መመሰው እጁ ስስማው አየው ፍቹ ምን ይሆን እህቴ? ፕሊስ ብችልኝ። እሺ መሳ መሳም መራራቀን ያመላክታል ያው ትንሽ እንትን አይደለም። መሳመራቅን የሚያመላክተው ተላልፎ የሚያመላክት ነው። ግን ያው ክፉንም ደጉንም ብላይ ጸሎት አድርጊ። ያው መመሶ ያልሽ ነው፣ ጸሎት አድርጊ። ያው መሳመራቅን መራራቅንም ስለሆነ የሚያመላክት ማለት ነው። ዘይዶ ሰላም ሺህ ብዛ መቅዴ አሜላውን ላይ ጸሎት ጨርሼ በግንባሬ ተደፍቼ አይኔ ጨፍኗል፣ እንቅልፍ ሳይወስደኝ በውስጤ እየጸለይኩኝ እያለው የሚታይ ነገር የህልም ነው ወይስ ምንድን ነው የሚባለው? አንድ ጊዜ ድመት ፍጥጥ ብላ ስታይ ይታየኛል። ቀና ስል ምንም የለም። ተመልሼ በግንባሬ ተደፍቼ አሁንም እየሆነ በጨረቅ የተጠቀለለ ድንጋይ የሚመስል ነገር መሬት ላይ ይከባለላል። በውስጥ ይሄን ደግሞ ምንድን ነው ብዬ ቀና ስል ምንም የለም። ሌላ ጊዜ ደግሞ ሁለት ሰዎች አጥር ለማጠር መሬት እየቆፈሩ አፈር ሲያወጡ ከአፈሩ ጋር ነብስ ያለው ሰው ሲወጣየው ሌላ ጊዜ ደግሞ ጥቁር ድመት አፈጠጣብኝ። ተነስቼ ጸልዬ ተኛው። በህልሜ ደግሞ ትንሽዬ አይጣየው ልገላት በእግሬ ስረግጣት በጫማ ስደበድባት አትሞትም። እስኪ ፍችልኝ። ከበዛ ይቅርታ መልክት። ችግር የለም። እሺ ያው ጸሎት እያለሽ ነው ይሄን ያየሽው። ያው ይሄ ደመ ነፍስሽ እየነገረሽ ያለውን ነው። ምንድነው ምልክ ያሳይሽ? ያው ድመት የቅርብ ሰው ጠላትን ነው የምታመላክተው የቅርብ ሰው ጠላት እንድመታ መላክትሻለች። እንደገና ደግሞ ድንጋይ ጭካኔን ያመላክትሻል። ዙሪያሽን ያው በደንብ መመልከት ነው መጸለይ ነው። በደንብ ያንን አድርግ ያው እያመለከትሽ እየነገረሽ ነው። ሌላው ደግሞ የተቆስ ሲቆፈር ነው ያየሽው። ጉድጓድ መቆፈርም ጥሩ አይደለም። የሆነ የተቀበረ ነገር ሲወጣም ነው ያየሽው እንደዛ። እኚህ መልካም ነገሮች አይደሉም። ስለዚህ አፈርም እንደዛ ጥሩ አይደለም ያው ግን እየነገረሽ ያለው እንድትጠነቀቂ ነው። እየጸለሽ እያለ ነው። በደረበ ነፍስሽ እየነገረሽ ያለውን በዙሪያሽ እየተሰራ ያለው እያስጠነቀቀሽ ነው። በጣም ቆንጆ ነው እና ጸሎት አድርጊ በደንብ። ሌላኛው በህልምሽ እንደዛው አይጥ ማየትሽ ምቀኛ እንዳለ በዙሪያሽ የሚመላክትሽ ነው። ያው አልሞተም፣ በደንብ አድርገሽ በጸሎት ማሸነፍ ትችላለሽ። ያንን ነው የሚያስጠነቀቀሽ። ያው ጸሎት አድርጊ ያው በርቺ። እንደዛ ነው የሚያመላክተው። ያው ጥሩ አይደለም። ጥቁር ድመትም እንደዛው ድግምት መተት ነው የምታመላክተው። የቅርብ ሰው ጠላት ነው። ጠላት ደግሞ እኛ የሆነ ነገር፣ መጥፎ ነገር እንዲሆንብን ነው አይደለም የሚፈልገው? ያን ነገር ያው በደንብ በርትተሽ መጸለይ ነው። ያ ነው ቀስ በቀስ ከአጠገብሽ የሚያሸሽልሽ ሽም ያሽሽልሽ መጸለይ፣ በጸሎት መበርታት ነው። ያንን አድርጊ እንደተመቻቹ ተስፋ ላይክ ሼር ማድረጋችሁ እንዳረሱ የደውል ምልክቷን ተጫኗት። አዳዲስ ጣፍ እንዲደርሳችሁ ማለት ነው። ሁለተኛው ቻና ላይ ኮሚኒቲ ለሼር አድርጌዋለሁ፣ እዛ ማግኘት ትችላላችሁ። ለዛሬ ይህን ይመስላል። ስለ ከልባ መሰግናለሁ። መልካም ጊዜ